እሽኩራላሁ እሽኩራላሁ አህምዱ ሁሉም ነገር አማን ነው። እና ደግሞ ዛሬ እስኪ ይዤላችሁ የመጣሁት በዚህ ላይ አስተያየታችሁ እንዲሰጡ እንዲሁ ኢትዮጵያውያኖች እኛ ራስ በራሳችን እየተባላን ነው። የሰው ገንዘብ፣ የሰው ጉልበት፣ የሰው ህይወት በቃ እንዲሁ። ግን ምን አመጣብን በዚህን ደረጃ ማለት ነው። እኔ ወላሂ እየገረመኝ ነው። ደግሞ ዛሬ ይዤላችሁ የመጣሁት ቪዲዮ ሁለት አመት ከአስር ወር ተቀጥራ የምትሰራው ስቶራንት ያኔ ምግብ ቤት ውስጥ ነው ያመጧት። ከኢትዮጵያ ተሰሙታላችሁ፣ ያመጧት ከኢትዮጵያ ያመጧቸው ሶስት ናቸው ሰራተኞቹ ማለት ነው። ይገርማል። ግን ግርም ማለኝ እኔ በዚህን ደረጃ እኛ ሀበሻዎች ዝቅ ማለታችንን በራሳችን ዜጋ እንዲህ መጨከናችን ገረመኝ። አላህ ደህና አድርጎ ይዞናል። ወላሂ ላዚም አላህ ሱብሃነሁ ወተዓላ ደህና አድርጎ ይዞናል እንደው እንደ ሰው እንደ ሰው አገር እንዲያለን እንዲያደጉ አገራቶች ሀገራችን አድጎ ሌላ የሌላ ዜጋ እንደኛ ተቀጥሮ ሀኛ ሀገር ቢመጣ ምን ልናደርጋቸው ነው የሚያልኩት እንግዲህ ሲያመጧቸው በኢትዮጵያ አስር ሺህ ብር በብር ነው ደመወዛቸው የሚከፍሉት እነሱ ኢማራት ላይ እየሰሩ ማለት ነው በኢትዮጵያ አስር ሺህ ብር ማለት ደግሞ በኢማራት ወይም በዱባይ ብር ሁለት መቶ ሀምሳ ድርሃም ነው ያለውም ደግሞ ባይኔ አይቼው አላውቅም አለኝ ውሃ ሽንት ቤት የሚገቡት በቀን ሁለት። ውሃ ብዙ አይመጣጣት አይፈቀድላቸውም። ለምን የሚሰሩት አስራ አምስት ሰዓት። እኔ ወላሂ ገረመኝ፣ በዚህን ደረጃ ምነው? ሞትን ሞትን ረሳለሁ። አረ ወላሂ ሞትን አትርሱ፣ ታውግድላችሁም። ይቺ ሁሉም ሁሉም ነገር ጠላናት ነው የምንሄድ። ለምን እንዴት ነው የሰው ልጅ በቃ በቃ፣ ጠዋትና ማታ ብቻ ኮ ማለት ነው ሽንት ቤት የሚገቡት ውሃ እንደ ፈለጉ አይጠጡም። ምክንያቱም መንቀሳቀስ መሄድ አይፈቀድላቸው፣ ሽንት ቤት መግባት አይፈቀድላቸው። በያያዝማ ምግብማ አንዴ በቀን አንዴ ነው የምታበሏቸው ማለት ነው። ምን ነው እናንተ እነማንና አላችሁ? ሱብሀነላህ ይገርማል። እኔ ገረመኝ አጀበኝ ማለት ነው ደነቀኝ። እስኪ የነሱን ቪዲዮ አይተን። አቡዳቢ ነው የሚገኘው። ስሙ ሬስቶራንቱ ቴስት ኦፍ ኢትዮጵያ ነው። ሰራተኞቹን ደሞዝ የሚከፍለው በኢትዮጵያ ብር ነው። በኢትዮጵያ 10000 ብር፣ በኢማራት 250 ድርሃም ብቻ ነው የሚከፍለው። ሰራተኞቹን 10 ምናምን ሰዓት ነው የሚያሰራው። ይች አንዷ ሰራተኛ ነበረች። ለሰራተኛ ሽንት ቤት በቀን ሁለቴ ብቻ ነው የሚፈቀደው። ኢማጂን እቺ እህት እንዴት እንደተወለገች እንዴት እንደተጎሳቆለች ይዋት 3 አመት ከ10 ወር ዱባይ ውስጥ ሰርታ ኢማራት ውስጥ ሰርታ የኢማራት ብር ከለሩን አይቶ አታቅም፣ ከለሩን አይተ አታቅም። ካን ዩ ብሊቭ ጋይስ በከለር አታቀውም የኢማራትን ብር። በቃ ህይወቷ የነበረው ማርቤት ማደሪያ እዛው እዛው ነው ማርቤት ማደሪያ ማርቤት ማደሪያ። በቀን ሁለቴ ሽንት ቤት፣ ከሁለቴ በላይ ውሃ በደንብ ብዙ እንዲጠጡ አይፈቀድም። ምክንያቱም ከቀን ሁለቴ በላይ ሽንት ቤት አይፈቀድም። ዋይ ቢኮዝ ሶስት ሰራተኛ ብቻ ነው የቀጠረችው፣ ሁለት አስተናገድ፣ አንድ ምግብ ሰሪ እሷናት ምግብ ሰሪ ስለዚህ ኢማጅን በሶስት ሰራተኛ ብቻ ምን ያህል ከባድ እንደሚሆን ሬስቶራንት ንራን ማድረግ። እንደዚህ አፈርድ የሚበልታ ሰርታ ላቧ ደሟ አልተሰጣትም። በነፃ እንደሰራች ቁጠሩት። በ250 ድርሃም መስራት ማለት አራም ግፍ ነው። ይሄ ግፍን የምትቃወሙ በሙሉ ግፍን የምትጸየፉ በሙሉ ይህንን ቪዲዮ ሼር ዲዩት ሪፖስት አድርጎት ዶክተር ሀቢባ በሚለው አካውንቴ ቪዲዮን ሰርቻለሁ ፒን አድርጌዋለሁ። በዚህ ያልሰራውበት ምክንያት ላይቬን አካውንቴን እያዘጉብኝ ስለሆነ ነው። ሌቦች፣ ህገ ወደላሎች፣ እንደነዚህ ወዳደሮች ለተበደሉ ሰዎች ድምፅ ሰሆን አካውንቴን ሪፖርት እያደረጉ እያዘጉብኝ ነው። እስካሁን ሶስት አካውንት ተዘግቶብኛል። ይሄ አራተኛ አካውንት ነው። እኔ አስርም ቢያዘጉ አላቆምም ድምፅ መሆኔ። ስለዚህ አሁን እየተጠቀምኩ ያለሁትኝ አንድ አካውንት ለላይቭ አንድ አካውንት ለቪዲዮ ነው፣ እንዳይዘጋብኝ ማለት ነው። ስለዚህ ዶክተር ሀቢባ በሚለው ላይቭ አልገባበትም፣ እንዳይዘጋ ድምፅ መሆንበት ነው። ቪዲዮን ሁላችሁም ድምፁ ኑ። እኔ እንደ አንድ ኢትዮጵያዊ ለእህቴ ድምፄን አሰምቻለሁ። እናንተ አስተጋቡት። ድምፄን ሼር ዲዩት፣ ሪፖስት አድርጉት፣ ይህንን ግፍ የምትጸየፉ ከሆነ የምትቃወሙ ከሆነ ቴንክ ዩ። ይኸው ሌላኛዋ ተበዳይ በዛው ሬስቶራንት የተበደለች መታለች ተበደለች የተበደለች ፍሬ እና እናችሁ እና እ ደህና ነኝ። ለእኔ እቴ አይደለችም፣ የአክስቷ ልጅ አለች። አስገቢያለች ነው ለመሲም ነግሬያት ነበረ ከትናንትና ወዲያ እና እውነት ነው ያበደች እብዳለች። ልጅቷ በጣም መጥፎ ሁኔታ ነው ያለችው። የራስዎን አታውቅም። አዲግራት ነው ያለችው። እና አሁን ልኬላታለሁ ለመሲ ፕሮፋይሏን የምትስ እስካሁን ንገሯት እና ፕሊዝ። እሷ አትገብታት አስረዳችሁ እሺ። መስዬ አስገቢያት። ፕሮፋይሏ እጅሽ ላይ አለ መስዬ። ሞዴሬተር ግሩፕ ላይ ላኪው። ዋትሳፕ ሞዴሬተሮች ግሩፕ ላይ ላኪው ፕሮፋይሏን አንዳችሁ እንድታስገቧት አሁን የምትጽፉት ንገሩኝና ልንገራት ተገባ። ከእንግዲህ እንዳያችሁት ቪዲዮውን አይታችሁ ከመጣችሁ ቪዲዮውን ጨርሰናል። እንደው እስኪ ይህን ነገር በእናንተ ልጆች፣ በእህቶቻችሁ፣ በወንድሞቻችሁ ያኔ ሁሉም ስደት ላይ ያለው ማለት ነው። መቼም እናንተም ስደት ወታችሁ ሰጣችሁ አልፎላችሁ ነው አሌና ከሰራተኝነት ወጣችሁ ወደ ሰራተኛና መቀጠር የገባችሁ እንዴው እኛ የኛ የኛ የኛ ኢትዮጵያውያን በጁምላ መሰደብ የለብንም ነገር ግን እንዴ ምን አይነት ቅንጭላት ቅንጭላታችሁ፣ እንዴት ነው የሚያስበው? እነዚህ ልጆች አይደክማቸውም፣ አይታመሙም፣ አይሞቱም፣ አይርባቸውም የሚፈልጉ ፍላጎት የለም? እናንተ መሐማችሁዋ በዚህን ደረጃ የሰው የሰው መብት መዳፈር! እንዴ ምን አይነት ጊዜ ላይ ደረስን! ጊዜው አይደለም ግን ሰው ነው። ምን አይነት ነው ምን አይነት ነገር ነው? አረ እኔ እንደው እየገረመኝ ነው ከዛሬ ነገ የተሻለ የሚመጣ አይደለም የባሰ እየመጣ የባሰ ነው የሚመጣው የባሰ እየወጣ ነው ያለው ምን እንዴት ነው ነገሩ ግን ወላሂ ይገርማል ይገርማል እኔ በጣም ነው የገረመኝ በዚህ ደረጃ ነ ባላ ባላ ቀሰመን ቢላ ኸላስ ጀነንቱን ይንቱ ነግበኔ ብላችሁ ማለት ነው ነግበኔ ብላችሁ ፍረዚ በዚህ ደረጃ የሰው ልጅን እንደዚህ ዝቅ አድርጎ ማየት አለበት ወይ? ማንም ይሁን እንኳን አይደለም፣ የራሳችንን ዜጋ እኛ እኮ ሰው ቤት የሌላ ዜጋ ጋር አረቦች አረጎች አስበውልን ፈርተው፣ አላህን ፈርተው፣ ፈጣሪያቸውን ፈርተው ነው

እየጨረሰኝ ነው። ከእናንተ ጋር የምትሰራው ማለት ነው። ደግሞ ውሃ፣ ያለ ውሃ ውሃ እንዲያተጣጭሃል ውሃ አይጠብም፣ እንደፈለጉ መሆን አይቻልም።

አላውቅም በምን አይነት ሀሳብ እንደሚያስቡት አላልኩም። በዚህን ደረጃ ሰው ከወረድን ማነው የተሻለ የሚሆነው? የተሻለ የተሻለ የሚሆነው በምን አይነት መልኩ ነው የምታስቡት? ወላሂ አላህን አናፍራ፣ አላህን ፍሩ፣ ፈጣሪያችሁን ምንም ይሁን ምን የምታመልኩትን አምናት ፍሩ። ምክንያቱም አምላኬ ብላችሁ የምታመልኩት ነገ ጠዋት ግን ሁሉም ማች